አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረምዳ ለማ ፔጅ ተከታታዮች እንዴት ናቸው? እንዴት ከርማችኋል? እኔ በጣም ደህና ነኝ። አልሐምዱላህ ረቢልአለሚን። ሰሞኑን ጠፋሁኝ፣ ትንሽ ቢዚ ሁኜ ነው። የረመዳን ትእዛዝ ያሁ ታውቃላችሁ፣ ፋታ የለውም። በጣም ነው ቶሎ የሚነሳው እና ስራ የሚበዛው መጅሊስ እንዲሁም የቤት እቃዎች ምናምን በመጫን ላይ ነው እንግዲህ ሰሞኑን ያሳለፍኩት እና ዛሬ ደግሞ እንግዲህ ወደ ረከቦት ቦታ ሲሄድ አዳዲስ ረከቦቶች መጥተው ስለነበረ ኢንሻአላህ፣ እስኪ ለእናንተ ላሳያችሁ ብዬ ይዣቸው መጥቻለሁ ኢንሻአላህ። እንግዲህ እነዚህ ሞሰብ ስታይሎቹ ይሄ ከላይ የምታዩት ረከቦት አዲስ ነው። በጣም ነው የሚያምረው። እንደምታዩት ቆንጆ ቆንጆ የኩኪስ የጀበና ማስቀመጫ፣ ማጨሻ ሁሉም ኮምፕሌት የተሟላላችኋሉ። እንዲሁም ወርቃማ ጀበናም ደግሞ እንደምታዩት ወርቃማ ጀበናዎች፣ እንደዚሁም ሌሎች ደግሞ ቀነስ የሚሉ የምትፈልጉ ከሆነ የጠርሙስ የግዛዝ የሆኑ ረከቦቶች የጣውላም የተለያየ አዳዲስ እቃዎች መጥተዋል። ከእነዚህን ያው ወርቃማዎቹን ከወርቃማ ስኒ ጀበና ጋር እንደዚህ ማች ብታደርጓቸው በጣም ነው የሚያምሩት ቤትም የሚያደምቁት ማለት ነው። እንደምትወዱት አልጠራጠርም። በጣም ብዙ አይነት እቃ ነው እንግዲህ የረመዳን ሲቀርብ ዋጋ ጭማሪውም እንዳለ ሆኖ አዳዲስና ቆንጆ ቆንጆ እቃዎችም ይገባሉ ማለት ነው ውዶቼ ያው እንግዲህ ለአንዲት እህቴ የሚጫን እቃ ስለነበረኝ በዛ ስበብ እነዚህንም እቃዎች ለእናንተ ላሳያችሁ ብዬ ነው የመጣሁት ማለት ነው ውዶቼ። በጣም ያምራሉ እንግዲህ እንደምትያቸው የኢፖክሲ ተሰባሪ ያልሆኑ የኢፖክሲም ረከቦቶች አሉ፣ እንዲሁም ደግሞ የጣውላ ረከቦቶች አሉ። እንደዚሁም ማይካ ሰርቪሶች፣ የማይካ የወጥ ማቅረቢያዎች ከነ ጭልፋቸው ኮምፕሌት ኮምፕሌቶች አሉ ማለት ነው። ከሺ ስድስት መቶ ብር ጀምሮ እስከ አምስት ሺ የሚደርሱ የጠርሙስ ረከቦቶች አሉ። እንደዚህ እንደምትያቸው ማጫወቻ ያላቸውም የሌላቸውም አሉ። ትልቅና ትንሽ አሉ። እነዚህ ደግሞ የእንትኖች ናቸው። የማይካ የወጥ ማቅረቢያዎች ናቸው። ለሾርባም ለወጥም ይሆናችኋል ማለት ነው። ሳህኖችም አሉ። በጣም ብዙ እቃ ነው እንግዲህ ረመዳንን ማክሎ የገባው። የኢፖክሲ ያልኳችሁ ይሄ የምታዩት የኢፖክሲ ነው። ከዛ ውጭነት ደግሞ ያው ወርቃማ ረከቦቶች ናቸው ከኮምፕሌታቸውም ጋር አሉ። የሚያማምሩ የሚያማምር እቃ ነው የመጣው። እንደምታዩት እንደምትወዱት አልጠራጠርም። እንሻላ ማዘዝ የምትፈልጉ ሰዎች ከስር በማስቀምጥላችሁ ቁጥር መደወል ማዘዝ ትችላላችሁ። እንሻላ መጅሊሶችም ደግሞ አዳዲስ ስታይሎች መጥተዋል። ብዙ አይነት ስታይሎች መጥተዋል። ያው እኔም ደግሞ ሰሞኑን የሰራኋቸውን መጅሊሶች አብዛኞቹም በቪዲዮ እየለቀኩላቸው አይደለም። ያው እንግዲህ እርግዝና እና ስራ ትንሽ ይከብዳል ለዛ ነው ሰብሰብ አድርጌ እንደምታዩት። እቃ በጣም ነው የበዛብን ዘንድሮ ነው። እንደምታዩት እንደዚህ ደራርቤ ነው ያለሁት። ቦታ ስለሌለኝ ነው ደርድሬ ለማሳየት እንጂ በጣም ብዙ አይነት የመጅሊስ ትዕዛዞች ነው የተቀበልኩትና የተሰሩት። ጨርቅነታቸው ደግሞ እንደምታዩት በጣም ጠንካራ በሚባል በአንደኛው በኳሊቲው የመጅሊስ ጨርቅ ነው የተሰሩት። እነዚህ በጣም ነው የወደድኩት እኔ። በቃ ቅልጥፍ ያለ ነው። በእርግጥ ብዙ ነው። ይቺ ቦታዋ ስለአነሰችኝ ነው። ቀጣይ ደግሞ ይሄ የምታዩ ሰላሳ ቴክነስ መጅልስ ነው። በጣም ነው የሚያምረው ፍላወር የለውም። በቬጅ ማቀላቀያ ነው የተሰራው። ያው ትንሽ እንደዚህ ከፋይ ጨርቆች ከለራቸው ብዙ አይለይም። እንደዚህ አይደለም፣ ትንሽ ይለያል። ያው ግን ካሜራ ላይ ለምን እንደሆነ ከለራቸው እንትን ይላል። ይሄ ወደ አረንጓዴ ሄደ። ፈዘዝ ያለ አረንጓዴ ከለር ነው። በጣም ነው የሚያምረው። እንደምታዩት በጣም ቆንጆ መጅሊስ ነው። ጊንባቱ ላውሊያ የሚሄድ እቃ ነው። ጸድት ያለ ቆንጆ መጅሊስ ነው። ያው ቦታ ስለሌለኝ ችን ቀነስ አድርጌ ነው የደረደር ኳት፣ ግን ያው በደንብ ያው ለእናንተ ይታያል፣ ለማሳየት ይበቃል ብዬ አስባለሁ። ይሄኛው ደግሞ ብሉ ብላክ ያልሆነ ፈዘዝ ያለ ከለር ነው። በፍላወር ማቀላቀያ ነው። ምንም አይነት ቅርጽ አልወጣለትም እንደምታዩት። አረም ማዕዘኑ ነው የሆነልኝ ያሉት ያውኔ ስለደረደርኩት ቦታውን አልተመቸኝ አልተመቸኝም እና መጋረጃ ምናምን ይዞብኛል። ቢሆንም ግን ድካሜን ትረዱት አላችሁ ብዬ ተስፋ አድርጋለሁ። ያው የተሰሩትን ትንሽ ትንሽ ላሳያችሁ ብዬ ነው ብዙ እንደምታውቁት ሰደርኮኔ በረካቱ